ጤና ይስጥልኝ። ዶክተር ቤርሳቤ ይባላለሁ። ዛሬ የምንወያየው ልጆቻችንን እንዴት አርገን ጡት ማጥባት አለብን በሚለው ርዕስ ሲሆን ከዛ በፊት ግን ትንሽ ስለናጡት ወተት እናወራለን። ያው እንደሚታወቀው አንድ ልጅ ከተወለደ በኋላ ቢያንስ ለስድስት ወር የሚሆን የናጡት ብቻ እንዲወስድ ይመከራል። አስገዳጅ ሁኔታዎች ካልገጠሙ በስተቀር የናጡት ወተት ነው የሚመከረው። ይህም የሆነበት ምክንያት የእናት ጡት ከጠቀሜታዎቹ በትንሹ ስንነጋገር አንደኛው በሽታን ለመከላከል ይረዳናል። በውስጡ በቂ የሆኑ በሽታ የመከላከል ንጥረ ነገሮችን ስለያዘ በሽታ ለመከላከል ይመከራል። ሁለተኛ፣ ለተመጣጠነ እድገት መሰረታዊ የሆነ በቂ የሆነ ቫይታሚን፣ ፕሮቲን፣ ፋት እንዲሁም ሚኔራሎችን የያዘ ነው። ሶስተኛው ለብሩህ አይምሮ እድገት ተመራጭ ነው። ሌላ ከእናት ጋር ያለውን ግንኙነት በደንብ ያጠነክርልናል፣ እናትና ልጅ ጋር ያለውን ግንኙነት። ሌላ ደግሞ ለጨጓራ ለህፃናት ጨጓራ አፈጫጭ ቀለል ያለ በመሆኑ የእናቱት ተመራጭ ነው። ሌላ ደግሞ ዋናው ነገር በነፃ የምናገኘው ነው፣ ገዝተን አይደለም። እናትየው በተፈጥሮ የምታመርተው ስለሆነ በዚህ በነዚህ ምክንያቶች የእናት ጡት ተመራጭ ነው። አንዳንድ የተሳሳተ ግንዛቤ አለ እናት በእናት ጡት ወተት ዙሪያ። ያም አንደኛ እንገር ወይም መጀመሪያ የሚወጣው የወተት በሱ የተሳሳተ ግንዛቤ አለው፣ አይጠቅምም በሚል በብዛት ይደፋል። ግን ይሄ እንገር የምንለው እንደውም በጣም ሁሉ ነገሩ ኮንሰንትሬትድ የሆነ ስለሆነ እንደውም በደንብ አድርገን የመጀመሪያውን እንገር በደንብ ለልጃችን ማጥባት አለብን። ሶስተኛው እንቅልፍ እድገትን ይተካል በሚል በደንብ በቂ ሆነ በሆነ ሰዓት ልጆቻችንን አለማጥባት ነው እንቅልፍ ለእድገት አስፈላጊ እንደሆነ ግን የእናት ጡት ወተትን አይተካልንም። ስለዚህ ልጃችንን ቢያንስ በየሁለት ሰዓት ወይም በየሶስት ሰዓት እያስነሳን እየቀሰቀስን ማጥባት አለብን። ስለዚህ አንድ እናት ለመጀመሪያ ጊዜ ልጅ ስትወልድ ይህን የጡት አጠባብ ዘዴዎችን ላታቅ ትችላለች ስለዚህ ለጡት ማጥባት ዘዴዎችን የተወሰኑውን ነጥቦች እናያለን የመጀመሪያው አንድ እናት ከማጥባቷ በፊት ለእሷ በሚመች ሁኔታ መቀመጥ አለባት ምክንያቱም ረዘም ላለ ጊዜ ስለሆነ የምታጠባው ልጇን እሷ የተስተካከለ ቦታ ተመቻችታ መቀመጥ አለባት ሁለተኛ ስንይዝ ልጃችንን እንዴት መያዝ አለብን ነው አንደኛ መጀመሪያ በአንድ እጃችን ተጠቅመን ከልጃችን መቀመጫ ጀምሮ እስከ አንገታቸው ድረስ በደንብ አድርገን ደግፈን መያዝ አለብን። ስለዚህ እንደሱ አድርገን ወደ ሰውነታችን ማስጠጋት አለብን። እንደዚህ ስናስጠጋቸው ግን እምብርታቸው መታየት የለበትም። እምብርታቸው ከታየ በትክክል አልያዝናቸውም ማለት ነው፣ ወይም ከኛ በጣም ርቀውብናል። ስለዚህ እምብርታቸው መታየት ስለሌለበት ወደ እናትየው ገልብጠን ጠጋ አድርገን ማስቀመጥ አለብን። ከዛ በመቀጠል ሁለተኛው እጃችንን ያውጡታችንን ለመደገፍ ነው መጀመሪያ ላይ የምንጠቀመው። በደንብ አሁን በደንብ አድርገን ልጃችንን ከያዘን በኋላ እንዴት አድርገን ጡት እናጥባቸው የሚለው ነው። በደንብ አሁን ባሳየዋችሁ መልኩ ቪዲዮ ላይ እንደታየው በደንብ ከተያዘ በኋላ ልጃችንን ወደኛ በማስጠጋት የጡታችንን ጫፍ ወደ ልጃችን አስንጫ ጋር በማስጠጋት ግማሹን የቀረውን ግማሽ ደግሞ አጋጫቸው አካባቢ እናደርጋለን። ይህን የምናደርግበት ምክንያት ልጆቻችን አፋቸውን በራሳቸው እንዲከፍቱልን ነው። ልክ አፋቸውን በሚከፍቱልን ሰዓት ሙሉ ለሙሉ የጡታችንን ጫፍ አፋቸው ውስጥ በማስገባት ለማጥባት እናመቻቻቸዋለን። ከዛ ሁለተኛ እጃችንን መጀመሪያ የለቀቀውን እጃችንን ለመደገፍ እንትን እንለዋለን። ሁለተኛው እጃችንንም እንጠቀመዋለን ማለት ነው። እናት አሁንም ካልተመቻት፣ ይህንን ቦታ ማስተካከለ ድጋሚ አያያዟን አስተካክላ እንዲመቻት ተስተካክላ መቀመጥ አለባት። ስለዚህ አሁን እንደዚህ ካደረግን በኋላ ልጆቻችን በትክክል አያያዛችን ልክ መሆኑን ጡት ሲጠቡ ምልክቶች አሉ እና እነዚህ በአግባቡ የመያዛችን ምልክቶች ምንድን ናቸው? በአግባቡ የያዝንበት ምልክቶች ምንድን ናቸው ስንል አንደኛ፣ እናት ህመም ሊኖራት አይገባም። ህመም ሊኖራት አይገባም። ጡት በምታጠባበት ጊዜ ምቾት ምቾት አይኖርም። የመጀመሪያ አካባቢ ያው መጠጠር ምናምን ስለሚኖር ላይ መቻት ይችላል። ከዛ ውጪ ከዛ ባለፈ ግን በጣም ከበድ ያለ ህመም ሊኖራት አይገባም። ሌላኛው ምንድን ነው? የልጆች የልጃችን ጉን ጡታችን መንካት አለበት። በትክክል አያያዛችን ልክ መሆኑን ለማመልከት ማለት ነው። ሌላ ደግሞ የተቀናጀ የሆነ የመሳብና የመዋጥ ድምጽ እንሰማለን። የመዋጥ ድምጽ ሲስቡ ልጆች ድምጽ ማሰማት የለባቸውም። የሆነ የሚል ድምጽ መሰማት የለበትም። እንደሱ ከሆነ በትክክል አልያዝናቸውም ማለት ነው። ግን ሲውጡ ያው የመዋጥ ድምጽ እንሰማለን። ከዛ በተጨማሪ በትክክል መያዛችን ልጆቻችን ደስተኛ ይሆናሉ። ከዛ ደግሞ በራሱ እንቅልፍ ይወስዳቸዋል። ረዘም ላለ ሰዓት በቂ ስለጠቡ ይተኙልናል። እንዲሁም ቶሎ ቶሎ ሽንታቸውን ዳይፐር እንቀይራለን ማለት ነው። ስለዚህ ዛሬ በትንሹም ቢሆን እንዴት አድርገን ቢያንስ ለመጀመሪያ እናት ለሆነች እንዴት አድርጋ ልጇን ማጥባት እንዳለባት የተወሰነ ግንዛቤ እንደጨበጣችሁ አምናለሁ። እንደዚህም በጣም ካስቸገራችሁ ግን አቅራቢያችሁ ወዳለ ጤና ኬላ ሄዳችሁ እዛ ያሉትን ባለሙያዎች ደግሞ በደንብ አድርገው እንዲያሳዩአችሁ መጠየቅ ነው። አመሰግናለሁ ስለተከታተላችሁኝ።